ጓደኛ ቤስት ጓደኛዋ ስለሆነች ጠየቅኳት። ይህን ቪዲዮ ላኩላት፣ ይህን ቪዲዮ ላኩላት። ኦኬ፣ ምን አልኳት? ቲክቶክ ላይ ልክሉኝ እኮ ነው አሁን ከጎድ ለርሱ ቪዲዮ ላኩልኝ። እዚህ ጋር ደግሞ ሻንጣው ላይ ያለ ሱሪን፣ ይህ ሱሪ አንድ አይነት ነው። ይኸውልሽ ስሙ፣ ምን እንዳለች ስሙ መሪያም እንደዚህ፣ ሌሎች መሪያም፣ አሁን ነገሩን ኤምባሲ ይዟል። ኤምባሲ ላጣራ ሄዷል። ሁሉም ቲክቶክ ለሚያወሩ ሞባይል እንደሚያገኝ ቲክቶክ ላይ ነበሩ እና ሰላም ምናምን ትየዋም ሄዳለች ብለውኛል። እኔ ላንቺ እኔ እራሱ እልሻለሁ ከዛ ለሊት ሀበሽዬ ናቸው የገደሉት የተባለውን ላኩላት። አንድ ራይት አሳየ ያዘችው ሳሁ ማለት ነው የተያዘችው። እኔ ሰዓት ዳርሽ ነው መሰለኝ ልኬላት አንድ ራይት ከዛ ሀበሽዬ እንደዚህ በስታ የያዘችው እንደዚህ ገዳይ ተብላ ሲባል ከዛ ማናት ሳጣራ በሀስታ ጓደኛዋ እሷ ናት እንደውም እንትን ትን ያልኩት ጓደኛዋ በጣም የምትቀርባት ጓደኛ አለቻት ታለች ማለት የተያዘችው። ግን እንዴት ምን አይነት ጭካኔ ቢኖራት ነው እንደዚህ ገላ በሻንጣ አድርጋ? ምን አይነት ጭካኔ ቢኖራት ነው ይህንን ሪከርድ ላኩላት። ስንት ሰዓት ላይ? አስራ አንድ ሰዓት አካባቢ እዚህ ጋር ሰጠጓል። አንድ ራይት ነው ያሳየው፣ አንድ ራይት ነው ያሳየው። ከዛ ይሄ ሰውዬ በአረበኛ እንትን ምንድነው፣ ሀበሺ ናት፣ ኢትዮጵያ ኢትዮጵያዊ ጓደኛዋ ናት የገደለቻት። ባስታ አካባቢ ላምሲ እሷ አመጣችልኝ። ለምን በጣም ቅርብርብ እንዳላቸው፣ ቅዳሜ ቅዳሜ እየተገናኙ አንዳንዴ አብረው እንደሚጠጡ ቡልቴ ትባላለች። እነሱ ሶስቱም የሄዱት ከሌላ ቦታ ፍለጋ ሊጠይቁ ቤቷ። እንዴት ወጣች፣ በስንት ሰዓት ወጣች ብለው የጠራቸው ማናት? እች ጉደኛ ሂሩት ናት። ይሄ እውነታው። እነዚህ ፈላጊዎች ናቸው። ቁጥጥር የተሰራችው፣ አጠገቧ የተቀመጠችው፣ እንደገና ውሃ ልገዛ ሄደችው። እነሱ ተጠርተውን ሄዱት፣ እንፈልግ ትሬዛ። ከወጣች ቆየች እንግዲህ። ያም የሆነው ሰኞ ሁን ማክሰኞ ነው። እንደዛ ነው ገብቶሻል? ሩቅ ናቸው እነሱ የሚኖሩ ርቀታቸው እራሱ። እየውልሽ ግን በሀዘንና በደስታው ነው የሚገናኙት እነሱ ኦኬ። እኔ ትሬዛ እኔ እቆን ስለጠይቄ እርግጠኛ ልልቀቃት ወይ ብዬሽ፣ ኦኬ ካሉ እለቅላችኋለሁ። እኔ ትሬዛ ትሬዛ እኔ ለምሳሌ በሀዘንና በደስታው ነው የምንገናኘው። ለምሳሌ ልደት ሲኖር ለቅሶ ሲኖር፣ እንደዛ ነው ጓደኝነታችን ማለት ነው። ትሬዛ በራሷ ሙድ የምትንቀሳቀስ ሴት ናት። ሰው አትነካም። ስለ እውነቱ ገብቶሻል። በራሷ ሙድ፣ ስለ እውነቱ ሰው ላይ የምትንጠለጠል ሴት አይደለችም። ሰውንም እንዴት ነው እንድትሳደብ ቸኩልም አይደለችም። በራሷ ዓለም ትረ ይሄ ደግሞ ለሰው ቅናት ደራሽ ናት። የሆነ እንትን አይደለችም በሏት። ገብቶሻል። በሏት። አሁን እኛ ኢትዮጵያኖች እውነት ባለንበት የምናፍርበት አንገታችንን የደፋንበት ዘመን ቢኖር ይሄ ነው። ሁሉ እኔ አሁን ሶሪ ቦ አሁን በሃይማኖት ስኬድ በዘር ስኬድ እናደዳለሁ። የሞተችብን እህታችን ኢትዮጵያዊ ናት። ምንም በዘር ምናምን አይደለም። ሁሉም ዘር ውስጥ ሌባ፣ ሁሉም ዘር ውስጥ ሞሽላፍታ፣ ሁሉም ዘር ውስጥ አስነዋሪዎች አሉ። እግዚአብሔር ከዙ ሊጠብቀን ቢኖር አሁን ነው። ምትፈሪበት ዘመን ቢኖር አሁን ነው። በዘር ውስጥ መደበቅ ብዙ ዘር ውስጥ አሁን ለምሳሌ በቤር ከሄድሽ በጣም ጨዋ አሉ። በእንደዛው ደግሞ ሌቦች፣ ሞሽላቆች ደግሞ ነብሰ በል ይታወጃሉ። ግን ይሄ በመንሽ እግዚአብሔር አንቺ ሊጠብቅሽ እንጂ እንደዚህ አይነት ነገር ይኖራል። መልካም ብቻ ነገር አይደለም። በእኛ በእኛ በኢትዮጵያኖች እንደዚህ አይነት መፈጠሩ አንገታችን አስደፍቶናል። ከማልቀስ ባለፈ እውነት እናንተ ምን እንደሚሰማችሁ አላውቅም። እኔ ትሬዛን ስለማቃል ልቤ ያለቅሳል። እንባዬ ሳይወርድ ማለት ነው። በቃ እሱ ሰማት በራሷ ለምትኖር ናት አልኩሽ እኮ ሰው አትነካም። ገደለዋ እንጂ እነዚያ ፈላጊዎች ሶስቱ ሄዱት። እዛ ሰው አትነካም እንትን እምትለው እነዚህ እሷን ፍለጋ ሄዱት። ሙጥፋለች ብላ ጠሪዋም ሷ ገብቶሻል። የራሷን ጉድ ለመሸፈን ማለት ነው። እንደዚህ ደግሞ ሊጠይቁ የሄዱት እሷ የተከራየችበት ቤት እሷ የተከራየችበት ቤት በረንዳ ላይ ነው ቁጭ ብለው፣ ይሄ ሪኮርዱ የወጣው ገብቶሻል? አዎ፣ የተቀመጠችው ሂሩት የትም ሂሩት ነው የምትባለው። እንግዲህ የተቀመጠችበትን ቦታ ይተሻል፣ እንዴት ውጥ እንደምትል በላ። ልክ የሆነ እኔ እኮ ዜድ ሪከርድ ሪከርድ ልካልኝ የነበረ ነበረ። ምን አይነት ሪከርድ በይ? ተሬዛ ጠፋች ሲባል ሂሩት በጣም ቤስት ጓደኛዋ እንደሆነች አውቃለሁ። ቲክቶክ ላይ ነው እኔ ላይ ላይ ነው መጥፋቷንም መገደሏንም። ከዛ ደወልኩላት ሁለቴ አላነሳችም፣ በሶስተኛው እራሷ ደወለችልኝ፣ ለእኔ ማለት ነው። ሂሩት የታሰረች ቀን ላይ ማለት ነው። ከዛ ስደውል እንኪማ አልኳት፣ ተሬዛነች ሞተች የተባለው ስላት፣ አልታወቀም ገና እህቷ ኮንትራት ቤት አለች እሷ መታ ሬሳዋ ልታይ ነው። እኔም ያው ከቆንስላው ጋር ምናምን እያፈላለግን ነው። ከወጣች አምስት ቀኗ ነው አለች። ማለት ነው አሁን አንቺ ደውለሽ እንደጠየቅሹ እነዛ ደግሞ ለእነሱ ደውላ ምን ትላለች? እነዚህ እኮ እሷ ወታ መጥፋቷን ማቆም እኮ እነዚህ ጓደኞች አሁን የሄዱት የኛ ጓደኞች እኮ ነው። ደውላ ጠሪዋ ምቹ ይሉት ናት ትሬዛ ከወጣች ቆየች፣ ስደውል ስልኩ አይሰራም፣ ምን እንፈልጋት ሲሉ እነዚህ ደግሞ ትሬዛ ጥሩ መሆኗን የበለቅሶ ባዘን አንድ መሆኗን ስለሚያውቁ ብን ብለው ሄዱ፣ ሊጠይቋት እሷ ግቢ። አሁን ደግሞ ሪኮርድ ተደርጎ እነዚህ ላይ ይጠቆማል። ኧረ አየሽ የሰው ልጅ እ እ ይኸውልሽ ይኸውልሽ የተሬዛ ከመትከል ከመትከል ስትወጣ ቪዲዮ ላኩላኩ ልጆች በእንትን በቲክቶክ ማለት ነው። ማክተብ እኮ አይደለም። እሱ የሆነ መትከል የእሷ ግቢ እኮ ነው። ስትወጣ ልብስ ለብሳ ስትወጣ እሱ እኮ የእሷ ግቢ ነው። አውቀሻል? እሷ የተከራየችበት ግቢ ነው። የሆነ መትከል ነገር ነው እንደ ሪሴፕሽን ነገር ሰዓት። አዎ እሱ ቦታ ከሆነ እነዚህም ሊጠይቋት ነው ማለት ነው ሲሉ ሲልኩልኝ ለሂሩት ፎሮ አዳርጌ ላኩላት፣ እና ከዛ ምን አልኳት፣ የት አለ ያወራኑ እኮ አለ። እኔ አዋርቻትም አላውቅም፣ ግን ያኔ ጓደኛዋ ቤስት ጓደኛዋ ስለሆነች ጠየቅኳት። ይሄን ቪዲዮ ላኩላት ይሄን ቪዲዮ ላኩላት። ኦኬ፣ ምን አልኳት፣ ሂሩት ቲክቶክ ላይ ልክሉልኝ እኮ ነ አሁን ከጎድ ርሱ በጣም ቪዲዮ ላኩልኝ። እዚህ ጋር ደግሞ ሻንጣው ላይ ያለው ሱሪ ይኸውልሽ፣ ስሙ ምን እንዳለች። ማርያም፣ አሁን ነገሩን ኤምባሲ ይዟል። ኤምባሲ ላጣራ ሄዷል። ሁሉም ቲክቶክ ላይ ማያወሩ ነው። ኤምባሲ ነገሩን ይዞ ሄዷል ላጣራ። ይሄን በለው። ኤምባሲ እኮ እኔ ነግሮኛል። ቅድም እኔ ቤት ነበሩ፣ ሰላም ምናምን

ገንዘብ ማንዳት የሚሰጠራ ነው። ጓደኛዋ እሷ ናት። በጣም ቀርባት ጓደኛለቻት አሉ ተያዘች። ግን እንዴት ምን አይነት ጭካኔ ቢኖራት ነው እንደዚህ ገላ በሻንጣ አድርጋ? ምን አይነት ጭካኔ ቢኖራት ነው? ይሄንን ሪከርድ ላኩላት። ስንት ሰዓት ላይ? አስራ አንድ ሰዓት አካባቢ እዚህ ጋር። ከዛ አንድ ራይት ነው ያሳየው አንድ ራይት ነው ያሳየው። ከዛ ይሄ ሰውዬ በአረበኛ ሦስት እንትን ምንድነው፣ ሀብሽዬ ናት ኢትዮጵያዊ ጓደኛዋ ናት የገደለቻት። ፓስታ አካባቢ እሷ መጣችልኝ። ለምን በጣም ቅርብርብ እንዳላቸው ቅዳሜ ቅዳሜ እየተገናኙ አንዳንዴ አብረው እንደሚጠጡ ቅርብርብ አላቸው። የዛሬ ሁለት ዓመት አብሬያቸው ቁጭ ብዬ ነበረ። ምናምን ሰርታ ሂሩት ተሬዛ ተሬዛ ስለምትል ነፍሷን ይማራት የኔ እናት ስለምትል፣ በጣም ቤስት ጓደኛዋ ስለሆነች እርግጠኛ ነኝ ራሷ ሂሩ ትሆናለች ብዬ በስታ አካባቢ ሰው ሳስተያይቅ ፊት መክፈር አጠገብ የሆነች አበሽዬ ይዘዋት ሄዱ፣ እግሯንም እጇንም አስረው አሉ። ከዛ ኋላ እሷ እንደሆነች አወኩኝ ብሎ ከረኳት አሁን አሁን እኔ እሷቱ ሁን ትክክለኛ ሁን። እስካሁን ደስ ለእኔ ያልገባኝ ነገር እሷ መሆኗን መግለጫ እስከሚሰጥ ፍርድ እስከሚሰጥናት አብራ ስታፈልግ የነበረችው ተብሎ እኮ ትላንት እኮ ላይቭ ላይ ሲያወሩ ነበረ። የኔ ቆንጆ አሁን እኔ በኢምባሲ እንዲሰጥና ነው ምንፈልገው። ይሰጣል እኮ ይማቸዋና ገዳዋ ፎቶ ይወጣል አይደለ እንዴ? ከዛ በኋላ ነው እኛ እናዋጣም ከሆነ ባሰተናግራል እኮ ትላንት ላሳያችሁ። እንዴ ደግሜ እስቲ አንቺ ሂሩትን ታቀጣለሽ ሳትኳኳል ምናምን ጃርት ነው የምትመስለው። በደንብ ታቀጣለሽ ሳትኳኳል እኔ የሆነ ልጅ የሆነ ተብሎ ገዳዋ እሷ ነች። ቆይ ላሳያችሁ። ንባሲ ቀንራ ሳጣራ እሷ ነች ወይ ስል አዎ ተብያለሁ። ይሁት ማለት እች ናት። እዚህ ጋር ተኳኩላ ነው የምታምረው። ባካል ገዳይ እችናቴ፣ እዚህ ጋ በሜካፕ በጣም ታምራለች።

እሺ፣ ሰላም ሰላም። እህቶቹ ሁላችሁ ሂሩት ሂሩት ሮሮ ትላለ ስሟ ሮሮ ነው እንላት። አንድ አንድ ደቂቃ ብቻ ሌላ ሰው ሚውት አድርጎ ቁም ነገር አሁን ዋና ሚሞኔ ፖይንት የገባሁት ለኛ አጣርተው ቢነግሩን ችግራቸው ምን እንደነበረ እያንዳንዱ ቢነግሩን ደስ ይለናል። ሶስቱ ተጠርተው ነው የሄዱት። እህታችሁ ጠፍታለሽ ኑ ፈልጉ። አየሽ አሁን ጓደኛሽ እንደት ነው፣ አንቺ ስትጠፊ ቤት ውስጥ አንዱ አንዱ ደውሎ እንደሚጠራት እንደሱ ነው የተጠሩት እነዚህ ምንም በማያውቁት ነገር ማለት ነው። ያችን አድራማ ሰርታ ሰው በለን ነብሰ በላ ለእሷማ ፍርድ ፍርድ እንፈልጋለን። ደግሞ ልንገርሽ፣ እነዚያ አብረዋት የተያዙት ለምንድን ነው? እሷ አስትያዝ እነሱን ጠቁሞ ያስያዘቻቸው። እኔ ምን አቃሏቸው። ደግሞ የጤሰች አይደለች። ምን ትጠቁማለች? ከእሷ አሁን ለመሸሽ ነው። የእሷ ደም ካለማ መቼም ይለቋት። የቤሩ ህግ እንደ እንዲቀልድ መስሏታል። ዝንበያ ምታታልል መስሏታል። አረቄ ቤት እንዳታለለች ምታታልል መስሏት ነው። ቆት መሰለ ግባ። ልጁ ሊያወራ የሚፈልገው ነገር አለ ወይ ዘመድ ሆን አድጎ ልጁ ያወራ ለቤተሰቦቹ አጥፎ አሁን ልጁ አስ ልጁ ላይ ያው እዚህ ጋር የተቀመጥኩት ሁላችሁም በቃ አንድ ደቂቃ ብቻ እንድታዳምጡ ነው የምፈልገው ከይቅርታ ጋር። እና እህት ወንድሞቼ በቃ ላስቸግራችሁ ነው የመጣሁት። ከመቼውም ጊዜ በላይ ወደ ፕሮፋይል ላይ ገብታችሁ ነው የምትችላችሁ። ረጅም ጊዜ ሆኑኛል፣ እዚህ ጋር መቀመጥ ከጀመርኩ፣ ላይቭ ላይ መግባት ከጀመርኩ። እባካችሁ በቃ ያለሁት ሊቢያ ነው። ሊቢያ ከመጣሁ አራት አመት ሆኑኛል። እንደማንኛውም ኢትዮጵያ ኑሮ ለማሸነፍ ነበር ከሀገር የወጣሁት። አጋጣሚዎችና እና ቤቶች ፊታችሁን አዞሩብኝና እናቴም ብዙ መስዋዕትነት ከፍላልኛለች በየቤተክርስቲያኑ በየመስኪሉ በየጎዳ ነው ምን ጠፋ እንጠፋ ለመናለች። አራት ለምን አመት እንግዲህ ታያችሁ፣ ምን ያክል ከባድ ነው። እኔ መጋዘን ላይ በደረሰብኝ ከባድ ድብደባ አሁን ላይ ሽንት መቆጣጠር አልችልም። ባወራሁኝ ባስነጠስኩኝ ባሳልኩኝ ቁጥር ሽንታዬ እያመለጠኝ ነው። እናቴም ደክማለች። ምንም ማድረግ ማትችልበት ሁኔታ ላይ ነው ያለችው። ሕክምና ላይም ቀዶ ጥገና እንደሚያስፈልገኝ ተነግሮኛል። የሚያሳክመኝ ወገን ዘመድ የለኝም። ሁሉም ሰው ፊቱን አጽሮብኛል

እዚህ ጋር እያወራሁ እራሱ ሽንቴ እያመለጠኝ ነው። ልብስ እዋካችሁ ስለ ፈጣሪ ብላችሁ ድረሱልኝ። በህይወት እያለሁ እዋካችሁ፣ ሙስሊሞች በኋላ ክርስቲያኖች፣ በእግዚአብሔር በህይወት እያለሁ ድረሱልኝ። ለሚስኪኗ እናቴ ብላችሁ እዋካችሁ፣ በህይወት እያለሁ ድረሱልኝ። ያለው ግዴታ ስለሆነብኝ ነው እዚህ ጋር ተቀምጬ እያወራ ያለሁት እየተናገርኩም ያለሁት ግዴታ ስለሆነብኝ